ሰላም ወዲ ቻናል ቤተሰቦች ይህ የምትመለከቱት አንድ ሚሳኤል በጸረ ሚሳኤል ተመቶ ሲወድቅ ይህን ይመስላል ማለት ነው። ስለዚህ ከፍተኛ የሆነ የፎቆች መደረማ መስ የሚገጥመው እንግዲህ ምን ያህል ግዙፍ እንደሆነ የሚያመላክት ነው። ከኢራን ወደ እስራኤል ሲወነጨፍ እንግዲህ ባከሸፉት በጸረ ሚሳኤል ምክንያት እንግዲህ በሶሻል ሚዲያዎች ሲዛወር የነበረው እንዲህ እንደምትመለከቱት ምን ያህል ግዙፍ መሆኑን እየተመለከትን ነበር። ሌላኛው ጉዳይ ኢራን እንግዲህ እያስጠነቀቀች ትገኛለች። አሜሪካን ዩኬና ብሪትንና ፈረንሳይን በእስራኤል ጉዳይ ጣልቃ የሚገቡ ከሆነ የከፋ የሆና ስትል ማስጠንቀቂያ እየሰጠች ይገኛል። በተለይ አጋርነታቸውን ለእስራኤል የሚሰጡ ከሆነ በጀልቦች ላይም ጥቃት እንደምትሰነዝርም ማስጠንቀቂያ እየሰጠች ይገኛል። የአሜሪካን የዩኬን፣ የፈረንሳይ ጀልቦች ሁሉ ጥቃትም እንደምትሰነዝር እንግዲህ ማስጠንቀቂያ እየሰጠች ነው የሚገኘው። ሌላኛው ጉዳይ ኢራን እንግዲህ በዛሬ ሁለት የነበራቸውን ቀጠሮ መቶ በመቶ እንግዲህ እንደሰረዘች አስታውቃለች ማለት ነው። ኢራን በተለይ ከአሜሪካ ጋር ስለ ኒክሌር ጉዳይ እንግዲህ ለመነጋገር ቅድዘው በዛሬ ለት ሊያካሄዱ የነበረው ለንግግር ጉዳይ በእስራኤል በተቀሰቀሰው ና በሁለቱ መካከል እንግዲህ መቶ በመቶ እንግዲህ መሰረዘውን አስታውቃለች ማለት ነው። ስለዚህ ጉዳዩ እንግዲህ ወደ ከፋ እየተራመደ ይመስላል። በዛሬ ሁለትም እንግዲህ የሚሳኤል ተኩሶችም እንግዲህ በሁለቱ መካከል ሲለዋወጡ እንዳደረ ምርጅ እየተመለከተ ነበር። በተለይ ኢራን የአየር ማረፊያ ማሀርባድ ተብሎ በሚታወቀው በእስራኤል በተተኮሰ ሚሳኤል እንግዲህ ከፍተኛ ጉዳት እንዳስተናገደ መረጃዎች ወጡ ማለት ነው። በጣም ከሚገርመው ሞሳር ተብሎ የሚታወቀው የእስራኤል የስለላ ዋናው ድርጅት ዋና ክንፍ የሆነው እንግዲህ ዘልቆ በመግባት ኢራን ውስጥ ያለውን የጸረ ሚሳኤሎችን ዜሮ በማድረግ የእስራኤል እንግዲህ ጀ ተዋጊ ጀቶች ዘልቀው በመግባት እንግዲህ የእስራኤል ሳይንስቶችና ከፍተኛ ጀነራሎች እንግዲህ እንደተመቱ እናስታውሳለን። የሆነበት እንግዲህ ሞሳድ የእስራኤል ዋና የስለላ ድርጅት እንግዲህ ዘልቆ በመግባት የኢራንን የጸረ ሚሳኤሎችን ዜሮ በማድረግ ነው ይህን ጥቃት የፈጸመችው እስራኤል ማለት ነው። በጣም ከሚገርመው በጣም መነጋገሪያ ከሆነው ትልቁ ምክንያት ምን ያህል ጠንካራ የስለላ ድርጅት እንዳላት እስራኤል በጣም አነጋጋሪ የሆነበት ጉዳይ ነው። ይህ የሆነበት ምክንያት እንግዲህ ዘልቆ በመግባት የኢራን ጸረ ሚሳኤሎችን ዜሮ በማድረግ ጸረ ሚሳኤሎችን ዜሮ ዜሮ በማድረግ እንግዲህ ተዋጊ ጀቶች ቀጥታ በመግባት እስካሁን ድረስ በሚሳኤልና ሰው አልባ አውሮፕላኖች ኦርፕላኖች በመጠቀም ነው ጥቃት የሚፈጽሙት። ነገር ግን ዜሮ እንደሆነ ሲታወቅ እስራኤል ተዋጊ ጀቶችን ቀጥታ በማስገባት እንግዲህ ታርጌት የተደረጉትን ከፎቅ ራሱ ለይቶ በራሳቸው የሚገኙበት ጀነራሎችና ሳይንቲስቶችን በተጠናና በተናበበ መልኩ እንግዲህ ጥቃት ፈጽማ ተሳክቶላታ ማለት ነው። ይህ የሆነበት እንግዲህ ሞሳድ በሚባለው የስለላ ድርጅት ነው። እንግዲህ ጦርነት በሁለቱም በኩል አይጠቅምም፣ ለሀገራችንም ለዓለምም አይጠቅምም። ነገር ግን እስከዚህ ድረስ ከቃል ጦር ነው ወደ ተግባር ገብቷል። በተመሳሳይ መልኩ ኢራንም ከፍተኛ የሆነ በእስራኤል ለጉዳት ያጸፋ ምላሽ ይሰጣለች ማለት ነው። ስለዚህ በሁለቶች መካከል አሁን እየተካረረ መጦ በዛሬ ሁለተኛ ለሁለተኛ ዙር እንግዲህ በሁለቶች መካከል የሚሳኤል ተኩስም ሲካሄድ አድሯል ማለት ነው። በተለይ አሜሪካና ዩኬ ባደረጉት ድንቅ ኦፕሬሽን በጦር ቤዝ ላይ እንግዲህ ይጠበቃል ተብሎ እንግዲህ አስፈሪ ስጋት የፈጠረው ኢራቅ፣ ሶሪያና ጆርዳን ላይ የጦር ቤዛቸውን እንግዲህ አጠናክረው ኢራን ላይ እንግዲህ ታርጌት የሚያደርጉ ከሆነ ኢራን እንግዲህ የከፋ እርምጃ እወስዳለሁ ብላለች። በተለይ ደግሞ የጦር ቤዝ ጆርዳን እንግዲህ ለእስራኤል ክፍት ማድረጓ ሌላኛው ጉዳይ እጅግ አነጋጋሪ ሆኗል። ከዚህ ጋር ተያይዞ ፓኪስታን ከኢራን ጎን እንደምትሰለፍ አሳውቃለች። በሌላኛው ደግሞ ሩሲያ ሁለቶች ለማሸማገል እንግዲህ ዝግጁን የስትልም መግለጫ ሰጣች። በተለይ የመጀመሪያ እንግዲህ ትንኮሳ ያደረገችውን እስራኤልን ድርጅቱን ስታወግዝ፣ ነገር ግን አሁን በሁሎች መካከል ያለውን ለማሸማገል ዝግጁ ነው ይብላለች። ሌላኛው ቱርክን በተመሳሳይ መልኩ ከኢራን ጎን እንደምትሰልፍ መግለጫ ሰጣች፣ ማለት ነው። ስለዚህ ይሄ ወገን እንግዲህ የለየለት ሶስተኛው የዓለም ጦርነት እንግዲህ በ2025 መጨረሻ ሊፈነዳ ይችላል ተብሎ ስጋት ደቅኗ ማለት ነው። ይህን እንግዲህ ስጋት የሰላም ዋና ጥኒና ተመራማሪው ስቶከር ተብሎ በሚታወቁ እንግዲህ መግለጫዎችን እየሰጡ ይገኛል ማለት ነው። ስለዚህ እንደ አለምም እንደ ሀገርም እጅግ አስፈሪ ጉዳይ ነው። የሚያስፈልገው ሰላም ነው እንግዲህ ሰላም ሰላም ነው ለሀገራችን ለዓለም የሚያስፈልገው። ነገር ግን እጅግ የዓለምን ትኩረት እየሳበ መጧን እንደ ሀገርም እንደ ዓለምም ምክንያቱም ፓኪስታን፣ ቱርክ ከኢራን ጎን ሲሰልፉ በሌላኛ አንጻር ደግሞ አሜሪካና ብሪትሽና ፈረንሳይም ከእስራኤል ጎን እንደሆኑ ይታወቃል። በተለይ ደግሞ የጦር ቤዛቸውን ከኢራን አፍንጫ ስር ማድረጋቸው ጆርዳን ላይና ኢራቅ እና ሶሪያ ተብለው በሚታወቁት የኢራን አፍንጫ ስር የሚገኙ እነዚህ ሀገሮች እንግዲህ የጦር ቤዛቸውን እዛ ጋ ማጠናከራቸው ሌላኛው ጉዳይ የሆነ መጠዋን። ስለዚህ ወደ ለየለት እንዳይገባ በእጅጉ እየተፈራ ይገኛል ማለት ነው። በተለይ ደግሞ እነዚህ ሁለት ጉርፕ የፈጠሩት አሁን ወደ ቃል ጦርነት ውስጥ የሚገኙት ታይዋንና ቻይና አሁን በቃል ጦርነት ውስጥ አሉ እያደገ ሄዶ እንግዲህ እንደ ኢራን እና እስራኤል ሊፈንዳ ይችላል ይባላል። በተመሳሳይ መልኩ እንግዲህ ፓኪስታን እንዲያም እንግዲህ አንዴ ሞቅ አንዴ ቀዝቀዝ ሲል ጀምረውታል። ፓኪስታን ደግሞ ከኢራን መሰለፏ እንዲያ ደግሞ ወደ የትኛው ወገን እንደምትሰለፍ እንግዲህ በግልጽ የሚታወቅ ጉዳይ ይሆናል ማለት ነው። ስለዚህ ይህ ግሩፕ የፈጠረው እንግዲህ ወደ ሶስተኛው የዓለም ጦርነት ውስጥ ሊያስገባ እንደሚችል ከወዲሁ ስጋታቸውን በተለያየ መግለጫዎች እየወጣ ይገኛል ማለት ስለዚህ ሰላም ከሁሉ በላይ ቢሆንም እስራኤል በዋነኝነት የምትጠቀመው እንግዲህ የአሜሪካኑ ሰራሽ ሆነ ጸረ ሚሳኤል ታድ ተብሎ የሚታወቀው ነው። በዚህ በፊት ሰርችላችሁ ታስታውሳላችሁ። ታድ ተብሎ የሚታወቀው በዋነኝነት ከኢራን የሚሰነዝርባትን ሚሳኤል እንግዲህ በጸረ ሚሳኤል የምትጠቀምበት ታድ ነው። በዋነኝነት እጅግን አስተማመም ተብሎ የሚታወቀው ስ ነው በብዛት እየተጠቀመች የሚገኘው ሌላኛው አሜሪካ ፕሬዚደንት እንግዲህ ዶናልድ ትራምፕ ተጨማሪ ሌላኛው ጸረ ሚሳኤሎችን እንደሚልክምና ደግሞ ተወንጫፊ ጸረ ሚሳኤሎችን እንደሚልክ መረጃዎች እየወጡ ይገኛል ማለት ነው። በተለይ አሜሪካ እንግዲህ ከ34 ዓመት በኋላ እንግዲህ የወታደር ትርኢት በዋሽንግተን ማሳየቱ ሌላኛው ጉዳይ ስለ ዓለም እንግዲህ ዋና ጦር ምክንያት ሊሆን ይችላል እየተባለ ነው መረጃዎች የሚወጣ ከሰላሳ አራት ዓመት በኋላ ከተረሳ በኋላ የወታደሩ ትሬት ማሳየቱ ምንድነው ሌላኛው ሱ ጉዳይ ምን ለማመላከት ነው እየተባለ እንግዲህ መረጃዎች እየተንሸራሸሩ ይገኛሉ ማለት ስለዚህ ስጋትን በእጅጉ ጨምሯ ማለት ነው። ለወታደሩ ትሬት ማሳየቱ እንዲሁም ደግሞ ሌላኛው ታድ የተባለ ጸረ ሚሳኤል ለእስራኤል ደግሞ ለመላክ ዝግጁ ማድረጉ መረጃዎች እየወጣ በመገኘቱ ምክንያት ነው ስለዚህ በእጅጉን የዓለምን እንግዲህ የልብ ትርታ እየጨመረበት እየመጣ ይገኛል። በተለይ ኢራን ላይ እንግዲህ በድፍረት ይሄን ያህል እስራኤል መሰንዘሯ ምንስ ያመላክታ ማለት ነው። ሞሳድ ተብሎ የሚታወቅ ዋና የስለላ ድርጅት እንግዲህ በኢራን ውስጥ በእጅጉ እግ ተሰግስገው ይገኛሉ። ይህን እንግዲህ የተናበበ የኢራንን ጸረ ሚሳኤሎችን ዜሮ በማድረግ ይሄን በወሰደችው ጥቃት አሁንም ደግሞ ሌላኛ ጸረ ሚሳኤሎችን ዜሮ ያደርግባታን የሚባል ስጋትም እየደቀነ ይገኛል ማለት ነው። ምክንያቱም ከዚያ ውስጥ ከኢራን ውስጥ ያሉ እንግዲህ ቁልፍ ሰዎች የሚባሉ በእስራኤል እጅ ውስጥ መግባታቸው አመላካች ጉዳይ ሆኗል። ምክንያቱም የኢራን ጸረ ሚሳኤሎችን ዜሮ አድርጋ እንግዲህ የእስራኤል ተዋጊ ጀቶች እንግዲህ በተግባር ገብቶ ያን ያህል ጥቃት ሲፈጽሙ፣ አሁን ደግሞ ተመሳሳይ መልኩ ይደረገን የሚባል መረጃዎችም እየወጣ ይገኛል። ስለዚህ ኢራን በከፍተኛ ሁኔታ እንግዲህ ራሷን እየፈተሸች የምትገኝበት ሁኔታ ነው። ምክንያቱም ጸረ ሚሳኤሎችን እንግዲህ ራን የሚያደረጉት ዋና ቁልፍ የሚባል ሰዎችን እንደገና ሪአሬንጅ ያደረገችበት የሚገኝ ሁኔታ እየተመለከተ ነው። መረጃዎች እየወጣ ነው የሚገኘው። በእጅጉ እንግዲህ የዓለም ትርታ ጨምሯ ማለት ነው። ሰላም ለዓለም ሰላም ለኢትዮጵያ ያደርግልን። እስቲ በሌላ ቪዲዮ እስክንገናኝ እየተከታተል እናንተ ሪፖርት እናደርጋለን። መልካም ሙሉ